እሺ ብዬ ያው የጠራችን ካፌ ሄድኩኝ። ከሄድኩ በኋላ ፌሬዴ ቀርቷል እና ምናልኩኝ፣ በቃ ያው የዛ ሶርጅ ወርኩት። በዚህ ሰውዬ ልክ በአሁን ሰዓት ያናድደኝ ነገር የለም የእውነት ስድብ በቻልኩና የሆነ ፊቴ በሆነና በቦጫጫኩት ሁሉ እንደደሰባለኝ። ምን አይነት ኃላፊነት የጎደለው ጎደሎ የሆነ ሰውዬ ነው በማርያም ደግሞ አያፍርም። ልጄ ሲል አያስወረጁ ብሎ ፍቅረኛውን ካላት በኋላ ጥሏት ከሄደ በኋላ እሷ ደግሞ ተቆሳቁላ ሕይወቷ ካለፈ በኋላ ህፃኗን ደግሞ ተቀብላ እንደ እናት ጓደኛዋ ልጄ ብላ አሳድጋለት ዛሬ ሁለት ዓመት ምናምን ሲሆናት ስታድግ መጥቶ ደግሞ ልጄን ትሰጭኛለች እሷን ትናንት የጎዳት ሳይንሰው ትምህርቷን አቋርጣ ለእሱ ልጅ ብላ ለጓደኛዋ ብላ ለቃሏ ብላ ታምና ላሳደገቻት ልጅ ዛሬ መጥቶ ልጅን ትሰጭኛለሽ እባክህ! ድፍረትክ የትኛው ኃላፊነት፣ የትኛው አባትነትን ትርጉም ስታውቀው ነው? ትናንት እኮ ገልሃታል። አስወርጅው ስትላት እኮ ልክ እንደወረደች አስበው፣ አስወርዳት ነበር ብለካ አስበው። ለአንተ ልጅ ልጅ አባት የመሆን ለራሱ እንትን አይመጥንህም። ምን አይነት ጉድ ነው? እንዴት አድርጌ ልናገር? በማርያም እንዴት አድርጌ ብናገር ነው የምረካው? ይሄ ሰውዬ ማለት ነው። የእውነት እኔ እንደተባለውም ይሄ የሚያጨሰው የሚጨብሰው ነገር ነው እንጂ እንደዚህ የሆነ ዲፍን ያደረገው ማሰብ ከቻለ ክያል ሊያመሰግናት ነው የሚገባው። ልጁን ጥሏት የሄደውን ልጅ አንስታ ያሳደገችለት ቢገባው እኮ እናቷ በህይወቷ ያለፈው በሱ ምክንያት ነው ፍቅረኛ ብሎ ፍቅር አገኘው ብላ የሚንከባከባት ሰው አገኘው ብላ አርግዛለት ስታረግዝ እሺ ሀላፊነቱ ይቅር ሀላፊነት የሚሰማ ከአይደለም ብለን እናስብ ትንሽ እንኳን የጥፋተኝነት ስሜት አይሰማም ዛሬ ማፍህም ሞልተክ ደግሞ ዘና ብለክ የማዘን ስሜት እንኳን እስኪ፣ ፍቅረኛ ከነበረች ሴት እኮ አንተ ጥላት ስለሄድክ አስረግዘታት ጥላት ስለሄድክ ብዙ መከራ ደርሶባት ህይወቷ አልፏል እየተባልክ ትንሽ እንኳን አታዝነ። ዛሬ ደግሞ ልጅህን አንስታ አንተ ጥላት ሄድኳትን ሴት አንስታ ትምህርቷን አቋርጣ ለቤተሰቦቿ አምጥታ ልጅን ተንከባክ በላ ሳደገ ሴት ደግሞ ምላሿ ይሄ ነው። ለኪያ የሚገባት ይሄ ነገር ነው። ልጄን ብለህ ትመጣለህ። ከአንተ ምን አይነት ነክ። እኔ እኮ አሁንም ተጸጽቶ ተሰምቶት ልጄ ቢል እኮ የሆነ እረዳው ነበረ። ወይ ይሄ ቲኔጀር ያሉ ስላልገባው ነው ብዬ እረዳው ነበር። አሁን ግን የመጣው ኪያን ለመበጥበጥ ነው። ልጅቱን ያሳደገቻትን ሴት ህይወት ለመበጥበጥ ነው። ምክንያቱም የፍቅረኛው ጓደኛ ናት። ኪያ እችን ልጅቱን አንስታ ያሳደገቻት እሷን ደግሞ ወድሻለው እያለ ከኋላ ከኋላ ይከተል ነበር። ይህ እንግዲህ አስቡት፣ የፍቅረኛውን ጓደኛ ከኋላ ከኋላ ይከተላል፣ አስቡት። ይቺ ሴት ፍቅሩን ስላልተቀበለችው ብቻ ምን ፍቅር ይባላል? ይሄ ሱሱን ነው እንጂ ሱሰኛ ምን ተብሎ ይገለጻል? ይህን ስላልተቀበለችው የእሱን ፍላጎት ስላላሟላችለት በምን መጣባት? በልጅቷ፣ ባሳደገቻት ልጅ ሊበቀላት። በሱ ቤት መበበቀሉ ነው። ህግ እኮ አለ